ስ አልሐምዱሊላ ወሰላቱ ወሰላሙ ዓላ ረሱሊላ ላ ሰላም። እንግዲህ ዛሬ እንደሚታወቀው የሲር ለና የበጎ አድራጎት ድርጅት ጥቅምትን ለየሲር ለና በሚል በሚያዘጋጀው በየአመቱ ልዩ ፕሮግራም ላይ መግለጫ የሚሰጥ ሲሆን ወደ መግለጫችን ከመግባታችን በፊት የሲር ለና የበጎ አድራጎት ድርጅት በ2012 ተመስርቶ የተለያዩ ሀገራዊ፣ ሃይማኖታዊ፣ ሰዋዊ የሆኑ ስራዎችን እየሰራ የሚገኝ ድርጅት ሲሆን ይህ ድርጅት እንግዲህ በከተማ ብቻም ሳይሆን በሙሉ ኢትዮጵያ በሚባል አንዳንድ የጸጥታ ችግሮች ያሉበት በስተቀር የተለያዩ ስራዎችን እየሰራ ይገኛል። ከነዚህ መካከል እንግዲህ በየቲሞች፣ በሚስኪኖች፣ በአረጋያን፣ በጉርጓድ ውሃ፣ በልብስ ባንክ፣ በአስቤዛ ስጦታ፣ በትምህርት ሂደት ላይ እነዚህን ስራዎች እየሰራ ይገኛል። ይህን ስራ እንግዲህ የበለጠ ለማስፋት መጣችሁ እንድዘይሩ እንድጠይቁ በሚል በጥቅምት ልዩ ፕሮግራሞች እናዘጋጃለን። በዚሁ መሰረት እንግዲህ የሲር ለና ለየት ባለ መልኩ አግዙን ከሚለው በበለጠ የምናስቀድመው መጣችሁ እዩን የሚለውን ነው እና የሚያስቀድመው ጥቅምትን ለየሲር ለና ሲባል እንግዲህ የምንሰራቸው ስራዎች ከምንም በላይ ልብን የሚከፍቱ የብዙሀን እንባዎችን የሚጠርጉ የብዙን ልቦች የተሰበሩ ልቦች የሚጠገኑበት ስራ የሌላቸው ስራ የሚያገኙበት አባታቸውን ያጡ ልጆች ቀና የሚሉበት ትልቅ አጋጣሚ ነው እና ይህን አጋጣሚ እንግዲህ መጨረሻ ላይ መዝጊያ አድርገን የምንናገር ይሆናል። በዋናነት ግን ዛሬ ትልቁ ፕሮግራማችን በየሲር ለና የበጎ አድራጎት ድርጅት ምክትል ስራ አስኪያጅ ወንድማችን አብዱልባሲጥ ሙሉ መግለጫውን እናደርግና በኋላ ላይ እንግዲህ ያለን የቀረ ሀሳብ ካለ ወደ ሀሳቡ እንገባለን ወጀዛኩም ላሁ ኸይረን ቢስሚላህ በቅድሚያ እንኳን ደህና መጣችሁ የመግለጫውን ጽሁፍ በንባብ አቀርብላችኋለሁ የሲር ለና በኢፌዴሪ ሲቪል ማህበረሰብ ድርጅቶች ኤጀንሲ መስከረም 192012 በመዝገብ ቁጥር 4979 ህጋዊ እውቅና ተሰጥቶት የተመዘገበ ሀገር በቀል በጎ አድራጎት ድርጅት ነው ድርጅታችን ለችግር ተጋላጭ የህብረተሰብ ክፍሎች ላይ ትኩረቱን አድርጎ የተለያዩ ዘርፈ ብዙ ዕለታዊና ዘላቂ ድጋፎችን እያደረገ እንዲሁም ከከተማ በራቁ የገጠር አካባቢዎች የመጠጥ ጉድጓዶችን የማስቆፈርና ምንጭ የማጎልበት ስራዎችን በመስራት ላይ ይገኛል። የሲር ለና መኖሬን ያወቅኩት ለሰው የኖርኩ ቀን ነው የሚል ሰብአዊ መርህን ከፊቱ በማስቀደም ከአምስት ሺህ በላይ ለሚሆኑ ለችግር ተጋላጭ ወገኖቻችን ድጋፍ በማድረግ ላይ ነው። ከድጋፎቹ መካከል በዋነኛነት ለየቲም ማለትም አባት ለሌላቸው ልጆች ዓመታዊ የትምህርት ቁሳቁስ ድጋፍን ጨምሮ የተለያዩ ድጋፎች ለአረጋውያን፣ ለምስኪኖችና ለአቅመ ደካማ ለችግር ተጋላጭ የህብረተሰብ ክፍሎች ሳምንታዊ ምገባ አገልግሎት፣ የአስቤዛ ድጋፍ ማድረግ፣ የበዓላት የአልባሳት ስጦታ እንዲሁም ስራ ለሌላቸው ወጣት ወንድና ሴቶች የሙያ ስልጠና በመስጠትና የስራ መጀመሪያ ካፒታል እና የመስሪያ ቁሳቁስ ድጋፍ በማድረግ በቋሚነት ራሳቸውን የሚችሉበትን መንገድ ያመቻቻል። የሲር ለና በጎ አድራጎት ድርጅት የተለያዩ መልካም ሰሪ ሰዎችንና ድርጅቶችን በማስተባበር በተለያዩ የሀገሪቱ ክፍሎች ከአራት መቶ በላይ የንጹህ ምንጭ ጉድጓዶችን የማስቆፈር የማስቆፈር እና ምንጭ የማጎልበት ስራዎችን ሰርቷል። በዚህም በሺህ የሚቆጠሩ እናቶች የመጠጥ ውሃ ፍለጋ ኪሎ ሜትሮችን በመጓዝ ይደርስባቸው የነበረ እንግልትን በማስቀረት ጤናቸውም እንዲጠበቅ ትልቁን አስተዋጽኦ አበርክቷል በማበርከት ላይም ይገኛል። ድርጅታችን የሲር ለና በ2017 ብቻ ለ2465 ያህል እናቶችና አባቶች እንዲሁም ለየቲሞች ከ14.8 ሚሊየን ብር በላይ ወጪ በማድረግ የበዓላት ልብስ የማልበት ስራን አከናውኗል። ለ1500 ያህል ቤተሰቦችም 16.5 ሚሊየን ብር በማውጣት ሙሉ የአስቤዛ ወጪን በመሸፈን ምስኪን እናቶች ቤታቸው ማጀታቸው እንዳይጎልና የሰው ፊት እንዳያዩ የማድረግ ስራን ሰርቷል። ይህም ተግባር በየወቅቱ የሚቀጥል እና በምንም ሁኔታ እናቶች የቲም ልጆችን ይዘው በምግብ እጦት ማልቀስ የለባቸውን በሚል ንያ ወይም እቅድ የሚሰራው ተግባር ነው። የ2018 የትምህርት ዘመን መጀመርን ተከትሎ ለ1250 ያህል ተማሪዎች ሙሉ የትምህርት ቁሳቁስ ድጋፍን ያደረገ ሲሆን ከ100 በላይ ለሚሆኑ የመንግስት ትምህርት ቤት ተማሪዎችም የጫማ ስጦታ ማበርከት ችሏል። የሲር ለና እነዚህን ሁሉ ድጋፎች ለችግር ተጋላጭ ለሆነ ወገኖቻችን የሚያደርገው ሙሉ ወጪውን ከሀገር ውስጥ በሚገኝ እርዳታ ነው። እደግመዋለሁ፣ የሲር ለና እነዚህን ሁሉ ድጋፎች ለችግር ተጋላጭ ለሆነ ወገኖቻችን የሚያደርገው ሙሉ ወጪውን ከሀገር ውስጥ በሚገኝ እርዳታ ነው። ነገር ግን ከጊዜ ወደ ጊዜ ወደ ድርጅታችን የሚመጡ ድጋፍ ፈላጊ ወገኖቻችን ቁጥር በእጅጉ እየጨመረ በመምጣቱ ሁሉንም ለማዳረስ አዳጋች እየሆነብን ይገኛል። ስለዚህ በዚሁ አጋጣሚ ለሁሉም ወገናችን በአጽንኦት ማስተላለፍ የምንፈልገው የጀመርነው በጎ ስራ ተጠናክሮ እንዲቀጥልና የድጋፍ አድማሳችንንም ለማስፋት የሁሉም ርብርብ መቋረጥ የሌለበት መሆኑን ነው። የሲር ለና ከላይ የተጠቀሱትንና ሌሎች መሰል በጎ ስራዎችን የተሳካ ለማድረግ ያስችለው ዘንድ በየአመቱ የጥቅምት ወር መግባትን ተከትሎ ጥቅምትን ለየሲር ለና በሚል ስያሜ በርካታ ታዳሚያንና ታዋቂ ሰዎችን እንዲሁም ተቋማትን በማሳተፍ ወሩን በተለያዩ መርሃ ግብሮች ያሳልፋል። ዘንድሮም ለሁለተኛ ጊዜ የ2018 የጥቅምትን ለየሲር ለና መርሃ ግብርን ከዚህ ቀደም ከተከናወነው በጎ ልምድን በማዳበር እና ድክመቶችን በማረብ በተለየ መልኩ ተከታዮቹ መርሃ ግብሮች ባካተተ ሁኔታ ለማከናወን ዝግጅታችንን አጠናቀን እንግዶቻችንን በመጠበቅ ላይ እንገኛለን። ጥቅምትን ለየሲር ለና በዋናነት የሲር ለና የበጎ አድራጎት ድርጅት ለሚያከናውናቸው በጎ አድራጎት ስራዎች በዘመቻ መልክ ገቢ ማሰባሰብ እና ድርጅቱን በስፋት የማስተዋወቅ ስራዎች የሚሰሩበት እንዲሁም ድርጅቱን የሚደግፉ ሰዎች በተለየ ሁኔታ በአባልነት የሚመዘገቡበት ልዩ መርሃ ግብር ነው። በመርሃ ግብሩ ላይ ታዋቂ ሰዎችን ጨምሮ የተለያዩ ድርጅቶችና፣ ተጋባዥ እንግዶች፣ የመንግስት የስራ ኃላፊዎችና በሺህ የሚቆጠሩ የተለያዩ የህብረተሰብ ክፍሎች እንዲሁም ሚዲያዎች ይታደሙበታል። በመርሃ ግብሩ ላይ ከሚከናወኑ አበይት ክንውኖች መካከል አንደኛ፣ በሲር ለና የበጎ አድራጎት ድርጅት የተከናወኑ ዋና ዋና ስራዎች በፎቶ በቪዲዮ እና በኦዲዮ በተደገፈ መልኩ ማብራሪያ ይሰጥባቸዋል። ሁለተኛ፣ በሳምንቶቹ በተለያዩ ሁነቶች ተከፋፍለው ወሩ ሙሉ ጉብኝት ይከናወናል። በተለየ ሁኔታም ቀዳሚና እሑዶቹ የተለየ ሰያሜ የተሰጥቷቸው ልዩ ልዩ መርሃ ግብሮች የሚከናወኑባቸው ሆነው ያልፋሉ። ከነዚህ መካከል አንደኛ የእናቶች ቀን የሚል ሰያሜ የተሰጠው ዊኬንድ ይኖረናል ማለት ነው። ቀኑ በእናቶች በተለይ በተሰይሞ በየሲር ለና ድጋፍ የሚደረገላቸው እናቶች የዝግጅቱ ዋና አካል ሆነው ለመርሃ ግብሩ ታዳሚዎች ዱአ የሚያደርጉበትና ሌሎችም ዝግጅቶች የሚከናወኑበት ይሆናል። ሁለተኛው የልጆች ቀን ነው። በተለይ የአባቶቻቸውን ያጡ ልጆች የዝግጅቱ ዋና አካል ሆነው ልጆቹን ሊያዝናናና ሊያስተምር የሚችል ልዩ ልዩ የልጆች ፌስቲቫሎች እና ሌሎችም ተመሳሳይ ዝግጅቶች የሚቀርቡበት ይሆናል። ሶስተኛ የሲር ለና የቤተሰብ ቀን ተብሎ የተሰየመው ነው። በዚህ መርሃ ግብር በልዩ ሁኔታ ሙሉ የቤተሰብ አባላት የድርጅታችንን አባልነት ፎርመ በመሙላት ልዩ አባል በመሆን የክብር የምስክር ወረቀት የሚያገኙበት መርሃ ግብር ይሆናል። አራተኛ የህፃናት ህክምና የሚሰጥበት ቀን ነው። በዚህ ቀን በህክምና እጦት ምክንያት ልጆቻችን ለከፋና ውስብስብ ችግር እንዳይጋለጡ በሲር ለና በጎ አድራጎት ድርጅት ተባባሪ የበጎ ፈቃደኛ ሐኪሞች ቡድን ህፃናቱ የህክምና ምርመራ እና የነጻ ህክምና የሚያገኙበት ቀን ይሆናል። አምስተኛው የደም ልገሳ ቀን ነው። በዚህ ዕለት የሲር ለና ቤተሰቦችና አባላት ለወገኖቻቸው በመቆም ህይወትን ለማዳን ደማቸውን የሚለግሱበትና እንዲሁም ተመሳሳይ መርሃ ግብሮች የሚከናወኑበት ይሆናል። መኖሪያ ነው ያወቅኩት ለሴኖር ቀን ነው። የሲር ለና በጎ አድራጎት ድርጅት ጥቅምት 1 2018። በመጨረሻም የሲር ለና የበጎ አድራጎት ድርጅት ያለን የስራ ሂደት እጅግ በጣም በአመት ከአመት ቀናት፣ ወራት፣ በየጊዜው አዳዲስ ስራዎች በጣም እየመጡብን ስለሆነ ይህንን መግለጫ ለሰማችሁ ወንድሞች እህቶች፣ እንደ ተቋምም ያላችሁ እንደ ግለሰብም ያላችሁ ትምህርት ቤቶች የዶክተሮች ማህበር፣ የሃይማኖት አባቶች፣ ነጋዴዎች ይሄ ለሆኑ ግለሰቦች ወይም ለሆነ ድርጅት የሚተው አላማ ስላልሆነ ሁላችንም በተጠቀሱት ቀን ከባለቤት ጋር ከልጆቻችን ጋር መጠን በመዘየር ትልቅ ሃይማኖታዊ ግዴታ ሰውያዊ ግዴታ አገራዊ ግዴታችን ነውና በአብዛኛው ማህበረሰብ እንግዲህ በእንደዚህ አይነት ፕሮግራሞች ላይ ብዙን ጊዜ ቀዝቀዝ ብሎ ሲታይ ነውና የምናየው ነገር ግን ዘንድሮ ግን ከብዙዎቻችሁ ብዙ ነገር እንደምንጠብቅ ለምን የሲር ለና ለሚያደርጋቸው እንቅስቃሴ በተለያዩ ሶሻል ሚዲያዎች ስራዎችን እያሳየን ስለሆነ፣ በዚህ ሂደት ላይ መጣችሁ የቲሞችን የምዘይሩበት የቲሞችን ጭንቅላት የምታብሱበት የእናቶችን ዱዓ የምትቀበሉበት አባል የምትሆኑበት የተሻለ የምትሰሩበት ለነገው ስንቃችን ለቀብር አገራችን ደግሞ የተሻለ ለሁላችን የምናደርግበት ትልቅ ጥሪ ነውና ይህን ጥሪ ለሰማችሁ ሁሉ ሀገር ላይም ላላችሁ ከሀገር ውጭ ያላችሁ የተሰሩትን ስራዎት ከሀገር ውጭ ላላችሁ በተለመደው የሲር ለና ፔጆች የደረስንበትን በመንገር በዚች ቀን ላይ ሁላችንም ተሳትፎ በማድረግ አደራችን እንድንወጣ በአላ ስም እናስታውሳለን። የሲር ለና የበጎ አድራጎት ድርጅት ጥቅምት